መጀመሪያ ሰላም ይምጣ። ሰላም ሰላም! ለሁላችን ለሁላችን። እኛ የአንድ ብሔር ቡድን አይደለንም፣ የኢትዮጵያ መከላከያ ሰራዊት እንጂ። ይቺ ሀገር ሰላም ትሆን። ወደ ሰላም ኑ። ይህ ጫንጩ ላይ የሚደረግ ሰልፍ ነው። ሰላም ፈላጊ ማህበረሰብ፣ ሁሌም ሰላም የሚናፍቅ ማህበረሰብ። አርሶ አደሩ ስለ ሰላም ይጠይቃል። ሕፃናት የሰላምን በር ደጋግመው ያንኳኳሉ። ሴቶች ስለ ሰላም ብለው አብዝተው ይጩሃሉ። ሕይወቱን የሚቀጥፍበት አብሮ አደጉን የሚወስድበት ጦርነት ያበቃ ዘንድ ወጣት ሰላሜን መልሱልኝ ይላል። ከተሜው የሰላምን ዋጋ ከተረዳ ቆየ። ነጋዴው ስለ ሰላም ሲል ይጠይቃል። መምህሩና ተማሪው የሰላምን መመለስ ሲጠይቅ አመታት እየቆጠረ ነው። ጡረተኛው ስለ ሰላም ብሎ በንጉሱ ፊት ጥያቄ ማንሳትን መድፈር ጀምሯል። መከላከያው ገድሎ መሞት ይብቃን እያለ ሰላም ይላል። ወትሮም ቢሆን የኢትዮጵያ ሕዝብ ለሰላም ቅን ነበረ። ለሰላም ያለውን ዋጋም የልጆቹን ስም ሰላም፣ ሰላማዊትና ሰላም ነሽ ወዘተ እያለ ይሰይማል። ከመቼውም ዘመን በላይ ደግሞ እንደ አሁን ዘመን ሰላም የናፈቀበት የተጠየቀበትና የተማጸነበት ዘመን ያለ አይመስልም። በያቅጣጫው የሰላምን ን መምጫ የሚማጸኑ ድምጾች አያሌ ናቸው። አንድ ሰው ግን በፍጹም ስለ ሰላም ሲነሳ ያማቸዋል። ሰላምን መጠየቅ የፊታቸውን ማዳት የበለጠ ያሰፈዋል። ስለ ሰላም ብሎ በእርሳቸው ፊት ማንሳት ያስቆጣቸዋል። እሳቸው ደግሞ በሚሊዮኖች ነፍስ በትሪሊዮኖች ብር የሚወስኑ ጠቅላይ ሚኒስትር ናቸው። ስለ ሰላም ሲጠየቁ ሰላም እንዲሰፍን የመሪነት ሚናቸውን እንዲወጡ በየአቅጣጫው ሲለመኑ እዋጋለሁ፣ እፋለማለሁ ይላሉ። የሃይማኖት አባቶች እባኮትን ለሰላም ሳይስነፉ የሚል ይዘት ያለው ጥያቄ ሲያነሱባቸው አይወዷቸውም። ብስጭት ይሉና ሽፍታ እየደበቃችሁ ሰላም አትበሉኝ ይላሉ። ጦርነት የሚቆምበትን መንገድ ብንፈልግ አይሻለንም ወይ የሚሉ የራሳቸውን የፓርላማ አባላት ጭምር ከፈለግሁ በ10 ቢሊዮን ዶላር እዋጋለሁ ብለው ይመልሱላችኋል። ሰላም ጠፋ አገር ታመሰ ብሎ የሚጠይቅ ሰው በጠላትነት ከመቆጠሩም በላይ ድሮም ሰላም አልነበረም በእኔ ዘመን የተጀመረ አታስመስለው ተብሎ ይጣጣልበታል። የነገሩ አሳሳቢነትም እዚህ ጋር ነው። ሕዝቡ ሰላምን አብዝቶ እየፈለገ ነው። የአገሪቱ አንደኛ ሰው ደግሞ በፍጹም ውጊያ መተዳደሪያቸው ነውና ይህንን ጥያቄ መስማት አይሹም። እንዳወድሷቸው የጠሯቸው የቀድሞ ባለሥልጣናት ከብዙ ውዳሴ መሃል የሰላምን ነገር ቢታሰብበት ብለው ሲናገሩ ይናደዱባቸዋል። የቀድሞዋ ፕሬዚዳንት ስለ ሰላም ደጋግመው በማውራታቸው ከጠቅላይ ሚኒስትሩ ጋር ተኳርፈው ተባረዋል። ይህንን ያወቁት በአብይ ፊት ስለ ሰላም ማውራት ዋጋ እንደሚያስከፍል የተረዱት ታዬ አጽቀ ሥላሴም አብይ ታያቸው እኔን የሚታየኛል ባይ ናቸው። ህዝብ ስለ ሰላም ብሎ ዱዓ ያደርጋል፣ ሰላም አድርገው ብሎ እግዚኦ ይላል። የአገሪቱ ጠቅላይ ሚኒስትር ደግሞ በአንድ እጄ ዋጋለሁ ይላሉ ያለ ልማት ሰላም አይጸናም ብለውም ሪዞርት በመገንባት ቤተ መንግስት በማነጽ የሚወለድ ሰላም እንዳለ ሊያስረዱ ይሞክራቸዋል። የነገሩን አሳሳቢነት ለመረዳት የሚጠቅመው አጀንዳም ይህ ነው። ኢትዮጵያውያን በታሪካቸው አይተውት በማያውቁት እልቂትና የሰላም እጦት ውስጥ የመግባታቸው ምክንያት ሰላምን የሥልጣን ስትራቴጂክ አደጋ አድርገው የሚመለከቱ መሪ ስላሉ ነው የሚለውን የሚስማሙበት ሰዎች አያሌ ማስረጃዎችን መደርደር ይችላሉ። ኢትዮጵያ የገባችበትን ማጥ ህዝብ እንዲለማመደው አበክረው እየሰሩ ያሉት የአገሪቱ መሪና እመረዋለሁ የሚሉት ህዝብ እንዲህ ማዶ ለማዶ ናቸው።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 ሰላም ለእነዚህ አርሶ አደሮች ያለው ዋጋ እንዲህ ያለ ነው። በአሁኑ ወቅት ለአንድ የኢትዮጵያ አርሶ አደር ሰላም ማለት የሞተን መቅበር፣ የታመመን መጠየቅ የማይችልበት ሁኔታ ማለት ነው። ሰላም ማለት ከደሴ ኮምቦልቻ ደርሶ መመለስ ፓሪስን እንደመናፈቅ ያለ፣ ከጎንደር ደባርቅ መሄድ ዱባይ እንደመጓዝ ያለ፣ በሞጣ ባህር ዳር አስፓልት ላይ ምጥ የተያዘችን እናት በቃሬዛ ይዞ መዞር ነው። ከጊምቢ ነቀምት መጓዝ አለመቻል ነው። ከአምቦ ወደ አዲስ አበባ መጓዝ ዳገት መሆን ማለት ነው። የአገሪቱ መሪ ግን ሕዝቡን ሰላም የሚመጣው በጓዳ ሄደበት አሳልፈ አሳልፈ ስትሰጠኝ ነው ብለው ቅድመ ሁኔታ ያስቀምጡበታል። እንደ ህዝብ አልነቃህም ብለውም ይዘልፉታል። ህዝብ የሚለው ሰላሜን አምጡ ነው። የአገሪቱ መሪ የኢትዮጵያ ህዝብ የአብራኩን ክፋዮች እየጎተተ እንዲሰጣቸውና እንዲገድሏቸው ይፈልጋሉ። እናም ስለሰላም ሲነሳባቸው አይናቸው ፍጥጥ፣ ፊታቸው ግልብጥ ይላል። ለአብነት ሰሞኑን አዛውንት ኦህደዶችን በሰበሰቡበት ወቅት ያደረጉትን መመልከት የተገባ ነው። እነ ኩማ ደመቅሳ እነ ሶፊያን አህመድ ስለ ሰላም አስፈላጊነት እያስታመሙም ቢሆን እንዳይከፋቸው ተጠንቅቀው ሲናገሩ ጠቅላይ ሚኒስትሩ አልገባችሁም፣ መንገዳችን ለየቅል ነው አሏቸው። ሰዎቹ ስለ ሰላም አስፈላጊነትና ጦርነት ማቆም ሲናገሩ አላስቻላቸውም አብይ ተቆናጣነቱ ልዩነት ሊኖር ይችላል። ከድህንነት ልንወጣ የምንችልበትም የሚኒመም ጉዳይ ላይ ለመስማማት የማያስችል ምክንያት ራሽናሉ ለማግኘት ያስቸግራል። ለምንድን ነው መሳሪያ የሚያነሳው? ሰው ሀሳቡን በነፃነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ፣ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል ባሌ በዚህ ዘመን ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን። ይህንን የጀመርነው እናስቀጥል ከተባለ የጥይት ቶክስ መቆም አለበት። ኢትዮጵያ ውስጥ ሰላም የለም። ሰላም መቅደም አለበት፣ መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ግን በግልጽ መናገር የምፈልገው ነገር ዛሬ የእኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ ምርጫችም እንደሆነ ካልገባችሁ መንገዳችን ለየቅል ነው ሚሆነው። አብይ መንገዳችን ለየቅል ነው ያሏቸው ሰላምን ይምጣ ብለው የጠየቁትን አዛውንቶች ነው። በእርግጥም መንገዱ ለየቅል ነው። ስለ ሰላም የሚናገሩ ወንጀለኞች፣ የማይመቱበትን ውጊያ የሚቀሰቅሱና የሚያራግቡ ጀግኖች ተደርገው የተከሰቱት በዘመነ አብይ አህመድ ነው። ጠቅላይ ሚኒስትሩ ጦርነት ይቁም ሰላም ይምጣ የሚሉ ሰዎችን አስረው ፍርድ ቤት ሲያቆሙ ታይተዋል። ጦርነትን መቃወም ወንጀል ሆኖ በርካቶች ዘብጥያ እንዲወርዱ አዘዋል። ሕፃንና መነኩሴ ሳይቀር ከሚደፍረው መከላከያ ጎንነኝ እየተባለ ግራ ደረት በቀኝ እጅ በሚደቃበት የመንጋነት ዘመንም በርካቶች እንዴት ሕግ ማስከበርን ትቃወማላችሁ ተብለው ያንን ጦርነት ባለመደገፋቸው ለእስር ተዳርገዋል። ጦርነት ይቁም ሰላም ይምጣ የሚል ድምፅ የሚያሰሙ ሰዎችን የሚያሳድደው የብልጽግና ሚዲያ ጦር ሰባቂዎቹን ቴሌቪዥንና ሬዲዮ አይከለክላቸውም። መስፍን በቀለንና ጫላ ቡልቲሜን ቀመር የሱፍንና መሰሎችን ስለ ጦርነት ያዘፍናሉ። ወዲህ ደግሞ ስለ ሰላም የማይገባ ቃል በማይገባ ቦታ ተናግረሃል ተብሎ እንደ ታሪኩ ጋንጋሲ ዲሽታ ጊና ያሉ የኪነ ጥበብ ሰዎች ቂም ተቋጥሮባቸው ብልጽግና በሚያስተዳድራቸው ክልሎች ውስጥ የኪነ ጥበብ ስራ እንዳያቀርቡ ያስከለክላሉ። በአንጻሩ ቴዎድሮስ ተሾመን ሚሊዮን ብሮች ከፍለው ከፋፍሎ ስለማዋጋት ፊልም ያሰራሉ። የመንግስት ቴሌቪዥን ሞልተው የሚውሉት የሚፎክሩ ጄኔራሎች፣ እየተገለባበጡ ጀበና ላይ በሚተኩሱ ኮማንዶዎች የአገሪቱን ወጣቶች የደመሰስናቸው ዘገባ የሚያቀርቡ መርዶ ነጋሪ ዜና አንባቢዎች ናቸው። የኤርጋዱ ባለ የፍየል ወጠጤ ዘፈን ከመቅረቱ ውጪ አብዮታዊ እርምጃ ተወስዶበታል የሚለው ቃል ተደምስሷል በሚል ገለጻ እየተዘገበ ዓመታት እየነጎዱ ነው። መግደልም መሞትም በቃን ብሎ መጮህ አራይ በቃንም ወይ ብሎ መጠየቅ በጠላትነት ያስፈርጃል፣ ንጉስ ያስቆጣል። እሳቸውም ደጋግሞ የሚናገሩት ባንድ እጃችን ሰላም ይዘን ባንድ እጃችን እንዋጋለን የሚለውን መፈክር ነው። ሽፍታ ባህል ስለሆነ እያጠፋ ነው። ባንድ እጃችን እናለማለን ካላልን በቀር ራሱም እንመኘውን ሰላም አናመጣም አናጸናም። በአንድ እጃችን እየተዋጋን በአንድ እጃችን እናለማለን የሚለው ንግግራቸውን የከረሙበት ደጋግመውም ያሉት ነው። በእርግጥ አብይ አህመድ አንድ እጃቸው ብቻ ሳይሆን በሁለቱም እጃቸው የሚተኩሱ መሆናቸውን አገርም ዓለምም አውቆላቸዋል። በሁሉም ስም የተዋሳቸው በሁሉም የህብረተሰብ ክፍል ላይ የሚተኩሱና የሚያስተኩሱ መሆናቸውንም ያልተረዳ ቢኖር እሱ የብልጽግና ምእመን ነው። ጠቅላይ ሚኒስትሩ በአንድ እጅ እየተዋጋን በሌላኛው እጅ እናለማለን ሲሉ የተናገሩትን ሌሎች ባለስልጣናትም ሲያራግቡት ከርመዋል ታያ ቀስላሴ አንዱ ናቸው። ፕሬዚዳንቱ ጦርነት ለጠቅላይ ሚኒስትሩ ያለውን ዋጋ በጠቅላይ ሚኒስትሩ ልብ ውስጥ ያለውን ውድ ቦታ በሚገባ የተረዱ ይመስላሉ። ደግሞም ከሳቸው በፊት የነበሩት ሳህለወርቅ ዘውዴ ስለ ሰላም አስፈላጊነት ደጋግመው በመናገራቸውና የጦርነትን አውዳሚነት ዘግይተውም ቢሆን በመግለጻቸው ያለ ክብር እንዲሰናበቱ እንደሆኑ ያወቁም ይመስላሉ። እናም ጎንደር ሄደው ካባም ለብሰው በአንድ እጅ እየተዋጋን በአንድ እጅ እናለማለን ሲሉ የተደመጡት ከወራት በፊት ነው። በእርግጥ ብልጽግና እስካሁን የሚተኩሰው የሚገድለው የሚያስደፍረውና የሚያውድመው እጁ እንጂ የሚያለማው እጁ አልታየም። 50ና 60 ቢሊዮን ዶላር የወጣባቸው የልማት አውታሮች የወደሙት በጦረኛው እጃቸው እንጂ ስራ ላይ በተሰማሩ እጆች አይደለም። ሰው ሞተ ሲላቸው ዛፍ ትከል ለአስከሬኑ ጥላ እንደሆነው ብሎ የሚያፈዙትም እሳቸው ናቸው። ደግሞም አንድ በቴዎሪም በተግባርም ታይቶ የማይታወቅ ነገር ያመጣሉ። ሰላም ከሌለ ልማት የለም የሚለውን አምጥተው የሰላምን አላስፈላጊነት ሊናገሩ ይዳዳቸዋል። በአመታት ግንባታ የተመሰረቱ ልማቶችን በአንድ ሰከንድ የቦምብ ጥቃት ያወዳደሙ ጠቅላይ ሚኒስትር የሰላምን ሚና እንዲህ አሳንሰው ቢመለከቱም፣ ከሳቸው በብዙ ጥፍ እውቀት የሚገባቸው የአገሪቱ ገበሬዎች ግን የመሰረተ ድንጋይ ብታስቀምጡ ሰላም ከሌለ ምን ዋጋ አለው ሲሉ ይጠይቃሉ። የሰላምን ግንባር ቀደም አጀንዳነት በማስታወስ ሰላም ከልማቶች አይጸናም፣ መጀመሪያ ሰላም ይምጣ። ሰላም ሳይመጣ አሁን መሰረት ድንጋይ መጣሉ የልማት ጥያቄ መጠየቁ እኔ ጠይቀነው እንቆይ ነው እንጂ ያለ ሰላም ምንም ነገር ሊሰራ ስለማይችል ማለት ነው። ያለ ሰላም ምንም ነገር አይሳካም የሚለውን ንግግር የሚናገሩት አርሶ አደር ነገር የገባቸው አገራቸውንም ጠንቅቀው ያወቁ ብቻ አይደሉም የሰላምና ልማት ጽንሰ ሐሳባዊ ግንኙነት የገባቸው የሂውማን ሴኪሪቲ ቲዎሪን በቅጦ የሚረዱ አሊያም የነ ጆን ጋልቱግን ስትራክቸራል ቫዮለንስ ቲዮሪ በቅጦ የተገነዘቡም ሰው ናቸው የሚያስብል ነው። የተባበሩት መንግስታት የልማት ግቦችን ኤስዲጂ ብሎ ሲያወጣ መነሻው ያለሰላም ሰላም ልማት አይታሰብም ብሎ ነው። የአብይ አህመድ አእምሮ ግን መዋጋት ልማትን ያጸናል ብሎ ደምድሟል። ጦርነት ልማትን የሚያጸና ቢሆን ኖሮ ውብ የነበሩት የሊቢያና የኢራቅ ከተሞች አይወድሙም ነበር የሚለው ምስክርነት ሩቅ ነው። ጦርነትና ውጊያ ልማት የሚያመጣ ቢሆን ኖሮ የኢትዮጵያ ከተሞችም በሻሻ መሆንን የሚመኙ ተደርገው በጠቅላይ ሚኒስትሩ አይነገርባቸውም ነበር። ተዋግቼ መቀለን በሻሻ አደረኳት እንዳሉት ሁሉ ተዋግተው ጊምቢንም በሻሻ፣ ወልዲያንም በሻሻ፣ ደብረ ማርቆስንም በሻሻ፣ ፍኖተ ሰላምንም በሻሻ፣ አክሱምና ላሊበላንም በሻሻ አድርገዋቸዋል። በአሁኑ ወቅት በሰላም እጦት የአገሪቱ አውራ ጎዳናዎች አውራ ጦርነት የሚካሄድባቸውና ተ ዘጉ ሆነዋል። የኢትዮጵያ ሕዝብ ከአንድ ቦታ ወደ ሌላ ለመንቀሳቀስ የቀረው ብቸኛ አማራጭ የኢትዮጵያ አየር መንገድ እየሆነ መጥቷል። ውድ በሆነው በዚህ የትራንስፖርት አማራጭ ለመገልገል የተገደደው የአገሪቱ ሕዝብ በአውቶቡስ ቢሄድ የሚታገት ወይም የሚገደል ይሆን ነበር፣ ነፍሱንና አካሉን የሚታደግለት መንግስት የለውምና መንገዱም ሰላም አይደለምና ምርጫው የተወደደውን መንገድ መምረጥ ሆኗል። በዚህም ምክንያት የአገር ውስጥ በረራ ማስተናገጃ ተርሚናሎች የአውቶቡስ መናኸሪያ መስለው በግና ፍየል መጫን እስኪቀራቸው ድረስ እየተጨናነቁ ናቸው። የአገር ውስጥ አገልግሎትን በድጎማ ሲያስተናግድ የዘለቀው አየር መንገዱም የበረራዎቹ ማለትም የተደጓሚዎቹ ቁጥር በመጨመሩ ምክንያት በአገር ውስጥ አገልግሎቴ ከስር ያለው ብሎ ሪፖርት አድርጓል። ጦርነት ልማትን ያጸናል ብለው የሚያምኑት አብይ አህመድ የሚመሯቸው አርሶ አደሮች ግን ያለ ሰላም ምንም ነገር አይሳካም የሚለውን ኖረው አይተውታል። አርሶ አደሮቹ ብቻ ሳይሆኑ ከእነዚህ አርሶ አደሮች ጋር የሚውለው እና የሚያድረው የአገሪቱን ሞት ከታች ሆኖ የሚያየው ይህንንም እውነታ ለመካድ የሚቸገረው የታችኛው የብልጽግና ወለልም ያለ ሰላም ምንም ነገር መስራት አንችልም የሚለውን ያምንበታል፣ ይናገረዋልም። ሰላም ባለመኖሩ ያጣነው ነገር ምንድን ነው የሚለው በጣም ቤልግ። ሰላም ባለመኖሩ ልናገኝ የምንችላቸው ልማቶችን እያጣን ነው። ህዝብና የታችኛው አመራር እንዲህ ባለ መልኩ ስለ ሰላም አብዝቶ ይናገራል። ሰላም ከሁሉም በፊት አብዝተን የምንፈልገው አንገብጋቢ ጉዳይ ነው ይላል። በእርግጥም ሰላም የአብዛኛው ኢትዮጵያዊ ቀዳሚ ጥያቄ ሆኗል። ሰላም በጦርነት እሳት የሚለበለቡት የአማራና የኦሮሞ ህዝቦች አጣዳፊ ጥያቄ ነው። ሰላም እንደገና ወደ ጦርነት ላለመመለስ ሰማይ ደግፎ የሚገኘው የትግራይ ህዝብ ጥያቄ ነው። ሰላም ነጋጠባ እንዲጋጩ ብዙ ሴራ የሚሰራባቸው የአፋርና የሶማሌ ክልል ህዝቦች ጥያቄ ነው። ሰላም በእንዳሻውጣ ሳው ታጣቂዎች የሚገደሉትና የሚታሰሩት የማዕከላዊ ኢትዮጵያ ክልል ዜጎች ጥያቄ ነው። ሰላም ከፊል መሬታቸውን በደቡብና ሰሜን ሱዳን እንዲሁም በኤርትራ የተነጠቁት የጋምቤላ የአማራና የትግራይ ህዝቦች አጣዳፊ ጥያቄ ነው። ሰላም ቀያቸው በእግረኛ ወታደሮች ቤታቸውና ማሳቸው በድሮን የሚቃጠለው የኢትዮጵያ አርሶ አደሮች ጥያቄ ነው። ሰላም ከትምህርት ገበታ የራቁ ተማሪዎችና ደሞዝ የማይከፈላቸው መምህራን አንገብጋቢ ጉዳይ ነው። ሰላም በወሊድ የሚሰቃዩ እናቶችና የተፋላሚ ወገን ቁስለኞችን የማከም ሙያዊ ግዴታችሁን ለምን ተወጣችሁ ተብሎ የሚገደሉ የጤና ሙያተኞች ጥያቄ ነው። ሰላም የጦርነቱ ቀጥተኛና ተዘዋሪ ጥቃቶችና የኑሮ ውድነት እንዲሁም የድህነት ሰለባ የሆኑ ከተሜዎች የዕለት ተዕለት ጥያቄ ነው። ሰላም ተንቀሳቅሶ ሀብት ማፍራት ያልቻሉ የቢዝነስ ስራዎቻቸው የተስተጓጎሉባቸውና የወደሙባቸው ባለሀብቶችም ጥያቄ ነው። ሰላም በጦርነት ምክንያት ፋብሪካዎቻቸው የተዘጉባቸው የተበተኑ ሰራተኞች ጥያቄ ነው። ሰላም በሰቀቀን ውስጥ የሚኖሩ መንግሥት ሠራተኞች ጥያቄ ነው። ሰላም በየጦር ሜዳው በከንቱ የሚያልቁት የመንግሥት ወታደሮችና የተፋላሚ ተዋጊዎች አንገብጋቢ ጥያቄ ነው። ሰላም ጦርነቱ ያስመረራቸው የሰራዊቱ አባላት ጥያቄ ነው። ለጠቅላይ ሚኒስትሩና ለጥቂት ብልጽግናዎች ግን ይህ አንገብጋቢም ዋና አጀንዳም አይደለም። ይልቁንም ልማትን ለማጽናት የሚካሄድ ፍልሚያ ነውና ጦርነት አይቆምም ሲሉ ፈርጥም ብለው ይናገራሉ። ሰላም የለም፣ ሰላም መቅደም አለበት፣ መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ግን በግልጽ መናገር የምፈልገው ነገር ዛሬ ግምት እንዲገባ የምፈልገው ነገር ግን ማንኛውም ኢኖቬሽን ማንኛውም ፈጠራ የፍልሚያ ውጤት ነው። ማንኛውም ፈጠራ ከፍልሚያ ውጭ እውል ሊሆን አይችልም። ሰላም የመላው ሕዝብ ጥያቄ በሆነበት በዚህ ወቅት ግንባር ቀደም የሰላም ጠበቃ መሆን የሚጠበቅበት መንግስት መላ ቀልቡን ጦርነት ላይ አድርጓል። የሰላም መንገድን ሁሉ ዘግቶ ሁሉንም ልዩነት በኃይል ለመፍታት ሰራዊት ሲያዘምት የሚለውና ጦርነትን የስልጣን ማራዘሚያ ስልት አድርጎ የወሰደው አገዛዙ ነው። እናም ሁሉም ነገር ወደ ጦር ግንባር ያመራል ይላል። የአገሪቱ ፓርላማ መንግስት ለሚያቀርብለት የእልው ዋጋ ጥያቄ ሁሉ አንዴ በአስቸኳይ ጊዜ ሌላ ጊዜ ደግሞ በጦርነት አዋጅ ሁንታ በመስጠት ኢትዮጵያን በደማ በላ እንድትነከር በማድረግ ቀጥሏል። ሰላም። ለመላ ኢትዮጵያ ህዝብ መልካሙን ሁሉ በመመኘት እንሰናበታለን።